ሀበሻ ጋር ተግባብቶ መኖር ለልጄ ይከብደኛል ብዬ ያልኩባል። ሰላም አሌይኩም ራህመቱላሂ ወበረከቱ። ውድና የተከበራችሁ የቲክቶክ ጓደኞች እንዴት ናችሁ? የተከበራችሁ ልበለች፣ በአጋጣሚ ጉዳይ የመጀመሪያ ይችን እህታችንን ሁላችሁም፣ ልብስ ትሸጣለች፣ ዩቱብ አላት። ዩቱቧን ቲክቶኳ ፕሮፋይል ስር አለ። ዩቱቧን እየገባችሁ ሰብስክራይብ አድርጓት፣ ልብሷን ግዟት ሸር ሀቂቀተን ደግነት ለራስ ነው። በመቀጠል ማለት ነው፣ ባለፈው በወሎ ዩትብ ላይ ሀበሻ ጋር ሁሉንም የእሷን የተናገረችውን አዲያምጡ ያላዳመጠ የለም። ሀበሻ ጋር አብሮ መኖር ይከብዳል እና ከውጭ ዜጋ ነው የምኖረው ከሀበሻ ጋር አባቴ፣ እንኳን በሽተኛ ሆነ ቀርቶ ጤነኛ ሆነህ ግዲል ነው የሚከትከተመቸህ ማለት ነው። ግዲል፣ ግዲል ማለት ነው። ጅቡ ያለ ግዲል ላይ ፈልጉ። ይሁ ያለበት ገዴል ላይ ነፍስህ እንዲያይተርፍ ገዴል ይከታሃል። ትክክል ናት። የውጭ ዜጋ ይካመላታል። ሀበሻ አይረዳትም። እና ከውጭ ዜጋ ጋር ነው የምኖረው ብላ ስላለች በወሎ ዩቱብ ላይ ይህን ስለተናገረች በሽተኛ አህላማነችን ሌባ ሌባ ናት ብላ አንዴታችን ሶስት ቪዲዮ ለቃለች አለች። እናቲቱ በእናቲቱ አፍ ነው ይቺ ልጅ እንዴት ነው ሌባ ብላችሁን ትልመትሉት? በነገራችን ላይ እዝጋ ማለት ነው። በዚች በልጅ የምታላግጡ ሁላችሁም እንዲህ ዝች አይነት ልጅ የማትናገር ወልዲያችሁ በየቤታችሁ እንዲህ ዝቹ አይነት ወልዲያችሁ በየቤታችሁ አይን አይነ ተመልከቱ። ነውር ነው፣ ብልግና ነው። ይችን ሴትዮ የግል ትምህርት ቤት ከፍላ እያስተማረኝ ነው። ብዙ ነገር ምጽዋት ለልጇ እየሆነኝ ነው። ቢያንስ ቢያንስ እንኳን ተኪስ አውቶ መስጠት ቢያቅት የቱቧን ማጠነካከር አለብን። ልብስ እየሸጠኝ ነው ልብሷን፣ ሁሉም ሰው ሸር እያደረገ ልብሷን እንዲሸጥ ማድረግ ሲገባ የክፋት ጥግ። የኛ ሀበሻ በቃ እሷን አንገት ለማስደፋት የማትሰሩት የማትፈነቅሉት ድንጋይ የለም። አለህን እንፍራ፣ ሀቂቀተን ማለት ነው፣ አላህን እንፍራ። ሴትዮ ለልጆቿ መጽዋት እየከፈለኝ ነው፣ በተለይ ለዚች ለበሽተኛ ልጇ ምጽዋት በጣም እየከፈለኝ ነው። እናንተ ታልገባችሁ ደግሞ ወልዲያችሁ የዚችን አይነት አላህ ይስጣችሁና እንዲገባችሁ ያርጋችሁ ማለት ነው። አንድ ነገር የሰው ልጅ ሲደርስበት ነው እንጂ አታሞ በሰው እጅ ያምራል፣ ሲይዙት ያደናግራል ይባላል። በእጃችሁ አንድ ነገር ካልሆነ በስተቀር ልትረዱና ሊገባችሁ አይችልም። እንዲገባችሁ ወልዲያችሁ እንደዝሁ በየቤታችሁ አይን አይነት ተመልከቱ። የዛን ሰዓት ነው እንዲህ ብላችሁ ትረዳ ያላችሁ ማለት ነው። ሁላችሁንም ሳይሆን በዚች በልጅ ላይ የምታላግጡና የምታሾፉ ሌባ ብላችሁ የምትሉ ማለት ነው። አላህን እንፍራ። አላህ ስብሓን ወታላ የፈለገውን ማድረግ ይችላል። የፈለገውን ማድረግ ይችላል። እኛ የእሱ ቃንን አመጣን ሊወስጤናል ሲፈልግ። ስለዚህ ጥንቃቄ እናድርግ። የሰውን ጨንጓራ በንልጥ የተሻለ ይመስለኛል።